በኢሞ በዋትሳፕ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል ትምህርታችን። በዛሬው ቪዲዮአችን ደግሞ በዛሬው ትምህርታችን ደሞ ይዘንላቸው የመጣን ቅልል ያሉ ቃላትን የምናውቃቸውን የእህል ወይም ደግሞ የአዝርት የአትክልት አይነቶችን የምናውቃቸውን ቃላት ምስረታ ቅልል ያሉትን ፊደላትን አውቀን ቃላትን ለማንበብ የተቸገርን እነዚህን ቅልል ያሉትን የምናውቃቸውን ከሰፈራችን ያሉ የምናውቃቸው ስሞች ሲሆኑ በቀላሉ ልናነባቸው እንችላለን ብለን ያሰብናቸውን የቃላት ምስረታን ዘንድላቸው ይመጣን። ወደ ንባብ ወይም ደግሞ ወደ ቃላት ምስረታ ስንሄድ ከመጀመሪያው ስንጀምር፣ እና ያለን ሁሎችን አንዱ አንድ ብ ር ቱ ካ ን ብርቱካን ብርቱካን ብርቱካን ለማንበብ። አሁን አብዛኞቻችን የምንቸገረው ፊደሉን እያወቅን ነው፣ ግን አገጣጥመን ማንበብ ነው የምንቸገረው። ፊደሉን እያወቅን ነው፣ አገጣጥመን ማንበብ ነው። ለምሳሌ አሁን ይህን ስናየው አገጣጥመን ማናነበው ይመስለናል፣ ግን የምናደርገው ስማቸውን መጥራት ብቻ፣ በትክክል ስማቸውን ማን ተብለው እንደሚጠሩ ካወቅናቸው ይኸው ለምሳሌ ይቺ ብናት ይቺ ርናት ይቺ ቱናት ይቺ ካናት ይቺ ንናት። እነዚህን ለማንበብ መጀመሪያ በድምፃችን ድምፅ አወጣን። እንዲሁ ዝም ብለን ድምፅ አናወጣ እናነብ ብንል ላይነበበን ይችላል ማለት ነው። ግን ድምፅ እያወጣን ብ፣ ር፣ ቱ፣ ካ፣ ን፣ ብርቱካን ብለን እናነበዋለን ማለት ነው። ይህንን በተመሳሳይ ማለት ነው የመጀመሪያ ስራችን የሚሆን እያንዳንዳቸውን ፊደሎች ስማቸውን መጥራት፣ ከዛ በኋላ ስማቸውን ከጠራቸው ኋላ ፍጥነት ስናነባቸው ትክክለኛ ስሙን እንትንለዋለን ማለት ነው። ድ ን ች ድ ን ች ድንች ድንች። ሰ ላ ጣ ከሰቤት የመጀመሪያ ናት ደግሞ ከለቤት አራተኛ ናት ች ከጠቤት አራተኛ ሰ። ይኸው መጀመሪያ ሰ ላ ጣ ሌላ ምንም አይነት ቃል ደግሞ ምንም አይነት ንግግር በመካከላቸው ስናንጨምር እንዳልመቱም ፊደሎችን እየጠራን ስነድ ስሙን እንጠራዋለን። ው ምን ዝግ ብንል ስሙን ነው የምንጠራው። ሰ ላ ጣ ሰላጣ ሰላጣ ለ

ሊጥ ሰሊጥ ሰሊጥ ፍጥን ብለን ስናነበው ይሄ ቃሉ ወይም ደግሞ ሆሾ የተነበበ ሳይሆን ሌላ ቃል የመጣ ነው የሚመስለን። ፈጥነን በአንድ ስለጠራ ነው እንጂ ያው እራሱ ነው። መጀመሪያ ቀስ ብለን ሰሊጥ ብለን ስንጠራው እና ሰሊጥ ብለን ስንጠራው ምንም ልዩነት የለውም ማለት ነው። ይቺ ደግሞ ጎ

አ ተር አ ተር አተር ማ ንጎ ማ ንጎ ማንጎ ማንጎ እንደዚህ እያደረግን እንለማመዳለን ማለት ነው። እያንዳንዳቸውን ፊደላቸውን አገጣጥመን ማንበብ አለመፍራት፣ ምክንያቱም ስማቸውን ስንጠረው በራሱ ጊዜ እራሱ ስለሚገጣጠምልን ማለት ነው። ስናነበው ለምሳሌ ቺ አ ተር ቺ አናት ቺ ተናት ቺ ርናት ስንጠራው፣ አ ተር በራሱ ጊዜ አተር የሚለውን ትርጉም ይሰጠናል ማለት ነው። እሺ፣ ይኛው ደግሞ አረፍተ ነገር ነው። ቃላትን አንብበን አረፍተ ነገሮችን እናነባለን። ያኛው የመጀመሪያው ላይ ቃላት ለሚያነቡ ወይም ደግሞ ቃላትን ማንበብ የሚፈልጉ ነው። ይህኛው ደግሞ ቃላትን አንብበው አገጣጥመው አረፍተ ነገርን የሚያነቡ ታሳቢ አድርገን የሰራ ነው። ይኸው ሀና የሰው ስም ነው። ጎበዝ የሚለው አንድ ቃል ነው። ተማሪ የሚለው አንድ ቃል ነው። እናት የሚለው አንድ ቃል ነው። ይህን በአንድ ላይ አገጣጥመን ስናነበው ሃና ጎበዝ ተማሪ ናት። ሃና ጎበዝ ተማሪ ናት። ሃና ጎበዝ ተማሪ ናት። መጀመሪያ ሆሄዎች ተጠረቃቅመው ምን ሰጡን? ቃልን ሰጡን። አሁን ደግሞ ቃሎች ተጠረቃቅመው አረፍተ ነገርን ይሰጡናል ማለት ነው። እነዚህ ደግሞ አረፍተ ነገሮች ተጠረቃቅመው ትልቅ ንባብን ይመሰርቱልናል ማለት ነው። እሺ ከ ው ስር ከው ከ ው ስር ቤ ተ ሰ ቧን ከውስር ቤተሰቧን በስራ ታግዛለች። ከውስር ከውስር ቤተሰቧን በስራ ታግዛለች። ከውስር ቤተሰቧን በስራ ታግዛለች። እሺ እኛ ደግሞ ኮ

ኮኪት በህብረት ኮኪት በህብረት መስራት ትወዳለች። ኮኪት በህብረት መስራት ትወዳለች። እሺ እኛ ደግሞ አ ሊ አ ሊ ታ ሪ ክ ማ ን በብ ማንበብ ይወዳል። አሊ አሊ ታሪክ ማንበብ ይወዳል። አሊ ታሪክ ማንበብ ይወዳል። ፍጥን ብለን ስናነበው ሃና ጎበዝ ተማሪ ናት። ከውስር ቤተሰቧን በስራ ታግዛለች ታግዛለች። ኮኪት በህብረት መስራት ትወዳለች። አሊ ታሪክ ማንበብ ይወዳል። እሺ ጀሚላ ጀሚላ ሃብል ሃብል ገዛች። ጀሚላ ሃብል ገዛች። ጀሚላ ሃብል ገዛች።

ቡና አፈላች አዲስ በጀበና ቡና አፈላች። እሺ ሌላኛው ደግሞ ሳ ም ራ ዊ ት ሳምራዊት ሳ ም ራ ዊ ት በ ሰ ላ ም በ ሰ ላ ም ወ ልጄ ወልጄ መጣሁ አለች። መጣሁ አለች። ሳምራዊት በሰላም ወልጄ መጣሁ አለች። ሳምራዊት በሰላም ወልጄ መጣሁ አለች። እሺ

ራ ጅግራ ጅግራ በራሪ በራሪ እንስሳ ናት። ጅግራ በራሪ እንስሳ ናት። ጅግራ በራሪ እንስሳ ናት። ስናነብ አብዛኛው ስርዓተ ነጥብ ቫሊዩ አለው። ይህ አሁን ለምሳሌ ወዳጀ ትናንት መጣ ብሎ ሀሳቡን ስለጨረሰ አራት ነጥብ ተጠቅሟል ማለት ነው። አራት ነጥብ ከተጠቀመ ሙሉ አርፍተ ነገር ወይም ደግሞ ሙሉ መልእክቱን አስተላልፎልናል ማለት ነው። ስለዚህ ስርዓተ ነጥቦችንም ማወቅ ያስፈልጋል፣ ስናነብ ዋጋ ስላላቸው ወይም ደግሞ ስለሚጠቅሙን ሙሉ አርፍተ ነገር ማስተላለፍ አለማስተላለፉን ብዙ አይነት ስርዓተ ነጥቦች አሉ፣ እነሱን እንሰራለን። ለዛሬው ግን ይዘንላቸው የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ በእታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ባይበሉን አይበሉን ለዛሬ ዘንላቸው የመጣን ይህን ይመስላል በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሰናይ ቆይታ